ይህ የምትመለከቱት እንግዲህ ቦሎቄ ወይም አደንጓሬ አይደለም። አይበላም። በውስጡ መርዛማ የሆኑ ኬሚካሎች አሉት፣ ልክ እንደ ሬሲን አይነት። ግን ያው ተጨምቆለት ምን ብሎ ዘይቱ ሲወጣ ሬሲኑ አብሮ ስለሚጠፋ ችግር አይኖረውም። ለማንኛውም እንግዲህ ይሄ የጉሎ ፍሬ ነው። ከዚህ ደግሞ የካስተር ኦይል ወይም ደግሞ የጉሎ ዘይት ይጨመቃል። ይህ እንግዲህ ተጨምቆ ዘይት ሲወጣው እጅግ በጣም ብዙ ጤናዊ ጥቅሞች አሉት። እንግዲህ ለእናንተ ያን ያህል ስለ ካስተር ኦይል ማብረራት አይጠበቅብኝም በብዛት ስለሚታወቅ። በተለይ ለጸጉር እድገት እጅግ በጣም ምርጥ ነው። አንቲማይክሮቢያል የሆነ ቤኔፊት አለው። ይሄ ማለት የተለያዩ ማይክሮቢያሎችን ወይም ደግሞ ይሄ ተዋሲያንን ማጥፋት ይችላል። በተለይ ደግሞ አሁን ሪሰርች እየተሰራበት ያለው ጠባሳንና ቁስልን፣ ሸንተረርን ለማጥፋት እንዲሁም ለማከም እጅግ በጣም ይጠቅማል ተብሎ ይታሰባል። በደንብ ገና ጥናቶች አላለቁለትም። ለምሳሌ ጆይንቶች፣ የተለያዩ መታጠፊያ አካላቶች ሲጎዱ ከዛ ረፍት ለማግኘት ሊሆን ይችላል። ለቆዳ እንክብካቤ፣ ለብጉር እንደዚህ አይነት ነገሮች ላይ በጣም ጠቀሜታ አለው የካስተር ኦይል እንግዲህ እንግዲህ ካስተር ኦይል እዚህ ጋር ሲጨመቅ እንደምትመለከቱት ነው ምንም አይነት ማጣሪያ ሳይደረግበት ሮ የሆነ በአይኔ ያየሁትን ነው የምነግራችሁ። ቀጥታ መጭመቂያ ማሽን ውስጥ ይገባል፣ ተጨምቆ ይወጣል። ያ እንግዲህ በሁለት በሶስት ጊዜ በወንፊት ተጣርቶ ምን ይደረጋል? ይታሸጋል ማለት ነው። ከታሸገ በኋላ ለገበያ ይቀርባልና በጣም ኦርጋኒክ የሆነ ፒውር ምርት ነው የተመለከትኩት። ይሄ ቦታ እንግዲህ ሪም ጋ ነው የሄድኩት የነበረው። ስልኳንና አካውንቷን እዛ ጋር አስቀምጥላችኋለሁ፣ የኮሜንት የመጀመሪያው ሴክሽን ላይ። ከዚህ በተጨማሪ እንግዲህ ከዚህ በፊት የሰራውላችሁ የሽበት ማጥፊያ ኬሚካልም እሷ ጋር የምትመለከቱት ነው። እጅግ በጣም ብዙ ሰዎች እስካሁን ባለኝ መረዳት ምናልባት ከእድሜ ጋር ተያይዞ የሚመጡ ሽበቶች ካልሆኑ በስተቀር ሌሎቹን እንዳጠፋ ታዝብ ያለው ምስክር መሆን እችላለሁ። ከዚህ በተጨማሪ ደግሞ ቀጣይ የምለቅላችሁ ቪዲዮ አለ እያንዳንዱን ሂደት የሚያሳይ ስለዚህ፣ እሱን ትመለከታላችሁ። የተልባ፣ የኑግ፣ የቡና ፍሬ፣ የዱባ ፍሬ፣ የሞሪንጋ ፍሬ ዘይቶች፣ የኒም ዘይት እነዚህን ታገኛላችሁ፣ በሪምጋ ማለት ነው። ከዚህ በተጨማሪ በጣም ጥቅማቸው ከፍተኛ ነው የሚባለው የአማራንተስ፣ የጭቁኝ፣ የሳማ እንዲሁም ደግሞ የተለያዩ አበባዎችና ቅጠላቅጠሎች ሻዮችንም ሪምጋ ማግኘት ትችላላችሁ። ይሄ ብቻ አይደለም፣ ቺያሲድን ጨምሮ የተለያዩ ከጤና ጋር ሱፐር ፓወር የሆኑ ከፍተኛ ጥቅም ያላቸው ይዘት ያላቸውን እጽዋትና ተክሎችን ማግኘት ትችላላችሁ። ለማንኛውም ነገር እንግዲህ መፍትሄ ሪምጋ አለ ብላችሁ ማጋነን አይሆንብኝም። የምሬን ነው የምላችሁ። ይሄ የፕሮሞሽን ቪዲዮ አይደለም። እንደ ጓደኛ እንደ ወንድም ልታዘብ በሄድኩበት የተመለከትኩትንና ያየሁትን ነው፣ በዚህ ቪዲዮ የሰራሁላችሁ ምን